ሩታዬ ለልጅሽ ጀግናና ጠንካራናት እንደምትወኙ አልጠራጠርም። አብረሽ ግን የልጅሽ አባ ስለሆነ እንደው ይኖር እንጂ ላንቺም ሆነ ለልጅሽ የሚጠቅም አይመስልም። ምክንያቱም አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም። ቤተሰብ ሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ ሩታዬ ያው ሰሞኑን አብረሽና ሩታ ሲቀራረቡ ብዙዎቻችን ግማሽ ለግማሽ ልብ ቢሆንም በቃ አንድ ላይ ሊሆኑ ነው ክፍተታቸው ሊደፍኑ ነው፣ ልጃቸውን አንዱ ነው ሊያሳድጉ ነው፣ ልጃቸው ሊያስታርቃቸው ነው ብለን በጣም ብዙ ሰው ደስ ብሎን ነበር። ነገር ግን እሩትዬ የሆነ ለካ ጥያቄ የምትጠይቀው እሱን ውስጧ የሚፈራና የሚሸክከው ነገር ስላለ ነው። እውነት ለመናገር እኔ ራሱ የልጅ እኮ ሊመለስ ይችላል እዛው ወደ መንዘላዘሉ እያልኩ ነበረ ማለት ነው። ያልኩት አልቀረም ተመልሷል ማለት ነው እና ሊያያት ሄደ ጊዜ ምን ልትሰራ መጣህ? አለችው ማለት ነው። እንዲች ልጅ ምን ማለቷ ነው እያልኩ ጥያቄ ፈጥሮብኝ ነበር። አሁን ግን ሳስበው ልክ ናት። ምክንያቱም ከልቡ አይደለም ልጁን ሊያይ የመጣው። እንደገና ደግሞ በሚስቱ እርጉዙና የልጁ እናት እርጉዙና ከሌላ ሴት ጋር ሲለጣጠፍ የነበረ ወንድ አባት ነኝ ብሎ ሊያይ ቢመጣ እንደውም አታይም ብሎ መከልከል ሁሉ ነበር። እንኳን አይደለም ምን ልትሰራ መጣህ ማለት ማለት ነው እና ግርም ያለኝ ነገር ማለት ነው። እኔ የእውነት በቃ አንድ ላይ ይሆናሉ፣ ይቀራረባሉ ከዚህም በኋላ ብዬ ደስ ብሎኝ፣ ያው ግማሽ በግማሽ ልብ ቢሆንም ግን መልሶ ከስጡ ስጥ ጋ ትናንትና የሆነ እየተለጣጠፈ ፎቶ አላመጣም መሰላቸው። እንዴት እንደተናደርኩኝ የእውነት። እንደዚህ ብቻ አላቅም። ጀግና እናት ልጇ ካለላት ሙሉ ትሆናለች። ጀግና እናት በቃ በልጇ ሁሉን አመናዋን ልቧንም ለልጇ ትሰጣለች ማለት ነው። እና ሩታ አሁን ላይ እንደዛ ነው ያደረገችው። አብርሽ መጣ ሄደ፣ ምንም አይመስላትም ማለት ነው። ከሁኔታዋ ስታዩ ፈገግታዋ ራሱ ከላይ ነው፣ እንደዚህ ከውስጥ አይደለም። በቃ ምንም ቢያደርግላት ምንም እንትን አይላትም፣ ምንም አይመስላትም ምናምን ነገር። እና አሁን የጀግናን እናት እንትን ነው እያሄደች ያለችው ሩታ። ጀግና እናት በቃ ሁሉ አመናዋን ለልጇ ትሰጣለች እንጂ ከበደ ከሌላ ሴት ጋር ሄደ እንትና ለእንትና ወሰደችው እንትን እያለች ስለ አንድ ወንድ ብቻ አሚራዋን አታጨናንቅም ንቀም ወይም ልቦናዋን አትጎዳም ማለት ነው። እና ለልጇ ሁሉን ነገር ሰጥታ ልጇን እንዴት ማሳደግ እንዳለባት፣ ልጇን እንዴት ማስተማር እንዳለባት፣ ልጇን በምን አይነት ስነ መግባር ማሳደግ እንዳለባት ብዙ በቃ ስለ ልጇ ብዙ ሀሳቦች ይፈጠሩባታል ውስጧና ለልጇ ብቻ አሚሯም ሆነ ልቧ ለልጇ ብቻ ይሆናል ማለት ነውና እንደዛ አይነት ሴት እንድትወኝ ነው የምፈልገው እኔ። ምክንያቱም አብርሽ ወንድ ቢሄድ ወንድ ይመጣል። አብርሽ እንትና አህጋ ሄደ ሄረመላ ለምን እንደዛ አደረገ ምናምን ብለሽ እንዳይሰማሽ እንዳታለቅሺ፣ እንዲሁም ደግሞ እንዳይከፋሽ ምክንያቱም ልጅሽን አሳድጊ እንጂ የምትፈልጊውን ወይም ደግሞ ከምትፈልጊው በላይ ጥሩ ነገር ልታገኝ ወይም ሊመጣ ይችላል ማለት ነውና እኔ እኮ ማለት ነው ግርም የሚለኝ ነገር ደግሞ አንዱ ምን መሰላችሁ? አብርሽ እኔ ጓደኛሞች ነን፣ እኔና ሄርሜላ ሄርሜላም ተብዬዋ ደግሞ እኔ እና እሱ እኮ ጓደኛሞች። ቆይ የሚነሱት የሚነሱት ፎቶ መቼ ጓደኛሞች ሆንና ሆድና ሆዳቸውን አጋጥመው እየተነሱ ጉንጭና ጉንጫቸውን አጋጥመው እየተነሱ ይሄ የጓደኛ አይነት ፎቶ ነው እንዴ? ቤተሰብ እውነት እነሱ የሆነ የደበቁት ነገር አላቸው መቼ ለማውጣት የፈለጉት መቼ እንደሆነ ባይታወቅም ግን የደበቁት ነገር አላቸው። ሄርሜላ ዙጡ ዙጥና አብሬሽ ማለት ነው እንጂ ዛሬ ላይ ሚስቱ አራስ ቤት ሆና ለሚስቱ ምን ያስፈልግሻል፣ ልጄ ለልጄ ምን ያስፈልገዋል የሚል ሀሳብ እና በቃ ልጄ ሚስቴ እንድትላስደስሳት አራስ ቤት ምናምን የሚለው ሀሳብ ትቶ ከሌላ ሴት ጋር ሄዶ ፎቶ መለጣጠፍ፣ ይሄ የአባትነት እንትን አይደለም ማለት ነው። እውነቴን ነው እንትን አይደለም እና ብቻ ነው የምለው። ሩትይ ጠንካራ ሁኝ፣ ጠንካራ መሆን አለብሽ። ከዚህም በኋላ በአብርሽ ጉዳይ ምንም እንዳትከፊ፣ በአብርሽ ጉዳይ ምንም እንዳይሰማሽ ማለት ነው። ምክንያቱም እሱ በነገራችን ላይ እየጎዳት ነው ያለው። አንዴ ፊት ይሰጣታል፣ አንዴ እንደዚህ። በቃ አንዴ አንዳንድ ሰዎች ማለት ነው ለካ እውነት አንዴ ጉድት አድርገው የሚሄዱ ሰዎችም ጥሩ ጥሩ ሰዎች ናቸው አልኩኝ። ለምን እንደው ታውቃላችሁ፣ አንዴ ነው ጉድት አድርገዋችሁ የሚሄዱ፣ አንዴ ነው ሰብራዋችሁ የሚሄዱት ግን ስብር ያደርጓችሁና ከዛ ደግሞ መጥተው ሊያነሷችሁ ይሞክራሉ ከዛ ደግሞ መልሰው ስብር ያደርጓችሁ። ይ ደግሞ ስብ እንደዚህ አይነት በጣም እንደዚህ አይነት ሰው በጣም መጥፎ ሰው። መጥፎ የሚለው ቃል ራሱ ያንሳዋል። ከባድ ሰው ነው፣ የእውነት ከባድ ሰው። እንደዚህ አይነት ሰው አይስጣችሁ። ማንም ሰው ይጎዳል፣ ማንም ሰው ይሰበራል። ነገር ግን ሰብሮት አንድ ሰው ሰብሮም ሆነ ጎርቶም ይሄዳል ይሄዳል። ግን ይሄ እየተመላለሰ የሚሰብራችሁ ሰው ደግሞ በጣም ክፉ ሰው ነው እና አብርሽ ደግሞ እንደዛ እያደረጋት ነው ሩታን። እውነቴ ነው የምላቸው። አንድ ጊዜ አንድ ጊዜ የኔ ውድ ሳሚኝ እንጂ አልናፍቅሽም፣ እንዴ ምናምን እያለ እንትን ይላል። እዛ ሲሄድ ከሱ የሷን ልብ ያራራል ምናምን ነገር። ከዛ ደግሞ ወይም ደግሞ ሌላ ቪዲዮ ላይ እኔ እኔ እኮ ሩታን አፈቅራታለሁ ወይ ሩታን ወዳታለሁ ምናምን ሚስቴ ምናምን ይላል። ከዛ ደግሞ ከሄርሜላ ዝጡ ዝጡ ጋር ሆድና ሆዱን እያጋጠመ ሆድና ሆዳቸውን እያጋጠሙ ፎቶ ተነስተው ፖስት ያደርጋሉ ማለት ነው። ለምንድነው ድነው ፖስት የሚያደርጉት? አሁን ከፎቶ ምን አላቸው? የእውነት ይህ እኮ ግርም ነው የሚለኛው። እውነት ጥሩ አይደለም ነው አብሪሽ እየሰራ ያለው ስራ። በነገራችን ላይ ጥሩ አይደለም እንዴት እያሰበ እንደሆነ አላውቅም። ሰው ሲወፍር ሀሳቡ ሁሉ ላይም ታታበታል፣ ወይም ደግሞ በትንሽ ነው የሚያስበው የሚባለው እውነት ነው። ወፍራም ይቅርታ አድርጉልኝና ማለት ነው ሲወፍር ሀሳቡ ትንሽ ይሆናል የሚባለው እውነት ነው መሰለኝ። አብረሽ በፊት እኮ ፈጣን ጎበዝ በቃ ምናምን ነበር። ለፍቅር ያለው ለሮታ ያለው ክብር ለሮታ እንደው አሁን ከወፈረ ወዲህ ነገር አለሙጥፍት ነው ያለው እውነት ነው እምላችሁ። ሀሳቡ ሁላ ቅጥነቱ ጋር ጠፋ። እንዲ ሆነት ጥሩ ጥሩ ሀሳብ ጥሩ ጥሩ ሀሳብ ቅጥነቱ ጋር ሄደ መሰለኝ ማለት ነው እና ለማንኛውም ኦህራ መጥቶችን ለመንካት አይደለም ገርሞኝ ነው። እኔ የእውነት ያ ብሪሽ ነገር በጣም ገርሞኝ ነው። እኔ ብዙ ነገር ነበር እየጠበኩ ያለሁት። አሁን አሁን ሮታ እንግዲህ ያንን ፎቶ ስታይ አራስ ቤቱና ወይ ምን እንደሚሰማ ታስባችሁታል? ነገርሩ እሷ ለምደዋለች እሷ ለምደዋለች። ለእኛ ለራሱ እኮ እዚህ ሲም እንትን ሲል ምናምን ፈገግታዋ እንደዚህ ከልቧ አይደለም ፈገግ የምትልበት የምትልለት ሲሂዶ ሲያያትም ሆነ ምንም ሲያደርግላት ከልቧ አይደለም ነበረ እኮ አብራሁም ስት ሲሆን እዛ ሐኪም ቤት ለራሱ ልትወልድ ሄደ ጊዜ አብሮ ቁጭ ሲል ምናምን ከላይ ከላይ የሆነ በቃ ከአንገት በላይ የሆነ እንትን አለ። አወራር እንደዛ ነበር የምታወራው። ከአንገት በላይ የሆነ ሳቃ አለ። እንደዛ ነበር የምትስቅለት። በቃ እያንዳንዱ ነገር ማለት ነው። ምክንያቱም እሷ አውቀዋለች፣ በደንብ አውቀዋለች። አብርሽን ከፊቱ ከራሱ እስከ እግሩ አውቀዋለች። ምን ማን ነውም ብላ በጣም አውቀዋለች። ብዙ ጊዜ ከመጉዳቱና ከመስበሩ የተነሳ አውቀዋለች። አሁን ማለት ነው ምን ወደፊትም፣ ከመስበር ከመስበርና ከመጉዳት እንደማያቆም ስላወቀችው ነው። ከላይ ከላይ እየሳቀችለት ግን በውስጡ አንተን ያለችው ማለት ነው እውነት እኔ ግን በግማሽ ግማሽን ቢሆን ሊመለስ ይሆን እንደ ይሄ ልጅ። በቃ አሁን ከልጃቸው ጋር አንድ ላይ ፎቶ ምናምን ተነስተው ልጅና እናት አባት በቃ ፖስት ያደረጋሉ፣ ምናምን የሆነ በቃ የጠበቁት ሳስ ደሳስ የሚል ሀሳብ ነበረ ውስጥ የፈጠርኩትን ይለነሱ። ግን ብቻ አላውቅም ብቻ ርተየ ሴት ስለሆንሽ እውነት፣ ከጎንሽ ነኝ ጠንካራ ሁኚ። ልጅሽን በቃ በልጅሽ ሙሉ ሁኚ። በቃ አንድ ሴት እንደዚህም ባትባል አንድ ሴት ስትወልድ ለባሏ ያላት ፍቅር ይቀንሳል። እውነቴ ነው ምላችሁ፣ ለልጇ ነው በቃ ልጅ ቀን በቀን ነገ በቃ ስለ ነገው ለራሱ ለልጇ ታስባለ። ነገ እንደዚህ ባደርገው ልጄን በቃ ስለ ልብሱ፣ ስለ ውበቱ እንዴት እንደምትጠብቅለት ውበቱን በቃ እንዴት አድርጋ እንደምታሳድገው በቃ እንዴት አድርገ እንደምታዩ ብዙ ቀን በቀን ቀን በወለደ ቁጥር ለልጇ እና ጠንካራ እና ለልጇ ብዙ ነገር እያሰበች ነው የምትሄደው። ሁሌም የልጇ ሐሳብ አለባት። ዛሬ ላይ ልጇ አንድ ነገር ቢያሟላ ነገ ደግሞ ለል ይህንን ነገር ማሟላት አለብኝ ብላ ሌላ ነገር ትፈጥራለች ማለት ነው። ለልጇ ብዙ ሐሳብ ብዙ ጥሩ ጥሩ ነገሮችን ብዙ ጥሩ ጥሩ ነገሮችን እንትንጥላለችና እርታዬም እንደዛ እንደምትሆን ተስፋ አደርጋለሁ። ለልጇ ጠንካራ ሴት በእርጉዝ ሆና ከወሯ ጀምር እስከ ዘጠኝ ወሯ በስንት ለሶና እንትን አሳልፋ እንደወለደችው አሁንም ደግሞ ጠንካራ የሚያስከፋ ነገር እንኳን ቢፈጠር ሳትከፋና ሳታለቅስ ጠንካራ ሆና ልጇን እንደምታሳድግ ተስፋ አደርጋለሁኝ። ለሀገርም፣ ለዘመድም፣ ለቤተሰብም፣ ለእናቱም፣ ለአባቱም፣ ለሁሉም ሰው የሚጠቅም ልጅ ስነ መግባር ጥሩ ስነ መግባር የተሞላው ሴትን ልጅ የሚያከብር ወንድንም ሆነ ሴትንም ያከበቀ ለሰው ልጅ በሙሉ ክብር ያለው ሰው እንደምታመ እንደም ልጅ እንደምታሳድግ። የአብርሽ ነገርማ ተከር ነው ይብሳል ነው ተከር ነው ይብሳል ነው። እውነቴን ነው የምላችሁ። ምክንያቱም ያው ነው፣ ታይ አይ አብርሽማ ተበላሽቷል ተበላሽቷል፣ እውነት እንዴት ሩታን እግሯን ወርቀህ እግሯን እያጠብካት የነበረችዋን ሴት ዛሬ እንደዚህ በላዋ ላይ የተለያየ ነገር ማድረግ የእውነት የእውነት የእውነት ከባድ ነው። በጣም ከባድ ነው። በጣም ነው የሚያስጠላው። ግን እኔ እንጃ እንደው መጨረሻ ላይ እኛ ምን እና ምን ሆነናል ማለት እንደምትፈልጉ ለዛ ቀን ያብቃኝ። የሆነ ሰዓትማ እኔና ሄርሜላ እንደዚህ እንደዚህ ልክ ሆነን ብለው ይናገራሉ። ምክንያቱም እንደዚህ አይነት ፎቶ የሚነሳው ወይ ፍቅረኛ ምናምን ሲሆን ነው። እንግዲህ ፍቅረኛ ማለት ባሪ ካልሆነ እንደዚህ ላው ላይ ውድቅ ብዬ ፎቶ አልነሳም። ወንድሜ ላይ ለራሱ ውድቅ ብዬ ፎቶ አልነሳም። ምናልባት ማለት ምናልባት ወንድማችሁ ጋር ስትደባደቡ ምናምን ነገር፣ እንደዚህ ግን ፎቶ እንደዛ አደባባይ የሚወጣ ፎቶ ላው ላይ ውድቅ ብዬ ፎቶ አልነሳም። እቺኮ ላው ላይ ውድቅ ብላ ነው ፎቶ የምትነሳው ማለት ነው የልብሷ አንዴ የተሸነቋቆረ ልብስ፣ አንዴ ልብሷ ለራሱ ከጉልበቷ በታች የሚወርድ ልብስ እኮ በቁጥር ነው ያላት ማለት ነው። እኛ ካሳየችን እዚ ሶሻል ሚዲያ ከመጣ ጀምራ በቁጥር ነው ያላት፣ አንድ ሁለት ሶስት ብሎ እነዚህ ናቸው የሚባሉ ልብሶች ናቸው ያለው። ከጉልበቷ በታይ ለጨርሶ ወይ የተሸነቋቆረ ነው ወይ ደግሞ ከጉልበት በላይ የተሰቀረ ነው። ግን ዲግር እንደው ሄርሚላ፣ ተይ ተይ ተይ ተይ ተይ የሰው ህይወት በጥብጠሽ የአብሪሽ ላንቺ አይጠቅምሽም ማለት ነው። ላንቺ አይጠቅምሽም፣ ዝም በሽ ዲካሚ እንጂ ነገር የማንቺ ወይ ስትወልድ ወይ ስታረጂ ቡጭ አድርጎ ሸያለ እንደ በረዶ ማለት ነው። ስለዚህ የዛኔ ወ የእንትና ሩታ አልቅሳ እንትን ያለች ብኝ ነው ታይስ ባል ሰምቼ በነበር በለሽ የዛኔ ይቆጭሻል ማለት ነው። ምክንያቱም አሁን ላይ ልክ እየመሰለሽ ሊሆን ይችላል እዛ አራስ ቤት ተቀምጣ ልጇን አቅፋ የተቀመጠች ሴት በተቀም ስራ ላይ እንኳን ሲሆን ሰው ሰይሶልሽ ሰራውን ሩታ ለሩታ ስራ ላይ እንኳን ብትሆን ከአራስ ቤት ወጥታ ምናምን ዲዛይን ነገር ብታይ በስራውን በምንም ትራ። አሁን ግን ቤት ስለሆነች በቃ ሶሻል ሚዲያ የሚፈጠሩትን ነገሮች ሁሉ በስልኳታ ያለ ከም አራስ ቤት ስለሆነች እና ይህ ነገር ስታይ ምን ይሰማታል ብሎ አለመሰባችሁ? እኔ ቢረጋጉ እንደ መረጋጋት እንኳን መተው ቢቀር መረጋጋት እንኳን ብታደርጉ ጥሩ ነበር። ለማንኛውም በጣም ነው የሚገርመው እና ወደ ሀገሬ ልጆች በእያላችሁ በሰላማችሁ ብዝት ትርፍ በልልኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮ ላይክ አድርጉ። ባይደና ሆኑ የኔ ቅመሞች